ዲፕሎማቷ ሰፈር በምትባለው በሳር ቤት ላይ ጥሩ ኦፈር ይዘንላችሁ መጥተናል። ባለ ወልት መኝታ ክፍል 9.6 ሚሊዮን ብር የነበረውን በ5.7 ሚሊዮን ብር ጠቃላ ክፍያ፣ ባለ ሶስት መኝታ ክፍሎቹን ደግሞ 13.9 ሚሊዮን ብር ኦልሞስት 14 ሚሊዮን ብር የነበረውን በ8.3 ሚሊዮን ብር ጠቃላ ክፍያ፣ ኦልሞስት 5.5 ሚሊዮን ብር ዲስካውንት አድርገን ነው እየጠበቅናችሁ ያለ ነው። ያ ማለት 60 ፐርሰንት ለከፈሉ ደንበኞች 40 ፐርሰንቱን ኦፍ እናደረግላቸዋለን ማለት ነው። ስለዚህ በ60 ፐርሰንት አከፋፈል ሙሉ ቤቱን ኦን ማድረግ ትችላላችሁ ማለት ነው። የምናስገነባው አፓርትመንት ጂ ፕላስ 20 የሆነ ሊግዠሪ የሚባል አፓርትመንት ነው፣ ወይም ዘመናዊ የሚሆነ አፓርትመንት ነው። ከሰባት በላይ ፕሮጀክቶችን በጣም ጥራቱን በጠበቀና ኢንታይም ሆነ ዴሊቨሪውን በጠበቀ ሁኔታ ዴሊቨሪ አድርገናል ማለት ነው። ሰላም እንዴናችሁ እንኳን አደረሳችሁ። ምስጋና ባላለው በቴምር ስቴት የሽያጭ አማካሪና ሴል ሱፐርቫይዘር ነኝ። ያ ሁላችሁ እንደምታውቁት ቴምር ፕሮፐርቲስ ወይም ቴምር ስቴት በግንባታው ላይ ከስድስት ዓመት በላይ ቆይተናል። ከስድስት ዓመት ውስጥም ከሰባት በላይ ፕሮጀክቶችን በጣም ጥራቱን በጠበቀና ና ኢንታይም ሆነ ዴሊቨሪውን በጠበቀ ሁኔታ ዴሊቨሪ አድርገናል ማለት ነው። ለምሳሌ ወደ ሃያት ወደ ለቡ፣ ወደ አጠና ተራ፣ ወደ አራት ኪሎ የመሳሰሉ ቦታዎች ላይ ጥሩ በሚባል ደረጃ ፕሮጀክቶችን ደንበኞቻችንን አስደስተን ዴሊቨሪ አድርገናል። ስለ ቴምር ከዚህ በፊትም መታችኋል፣ ብዙ ነገር ወስዳችኋል። ስለዚህ ስለ ቴምር ይህን ያህል ማለት አይጠበቅብንም። ያው የሚታወቀው ቴምር በጣም ጥራቱን በጠበቀ ሁኔታና ዴሊቨሪ ታይም ላይ በማይታማ ሁኔታ በማስረከቡ ስለሆነ ያው ዛሬ የተገናኘንበት ዋነኛው ነገር በአዲስ ነገር መምጣት የማይሰለቸው ቴምር ፕሮፐርቲስ ሳር ቤት ላይ አዲስ ነገር ይዘን ላችሁ መተናል። ግሪን ኤሪያ ወይም ዲፕሎማቷ ሰፈር በምትባለው በሳር ቤት ላይ ጥሩ ኦፈር ይዘን መተን የበዓል ወይም የፋሲካ የትንሣኤ አስመልክተን ጥሩ ከሊዘንላችሁ መተናል ያው ሳር ቤስ እንደሚታወቀው ግሪን ኤሪያ በሚባል የሚታወቀ አካባቢ ነው። በጣም ሴፍቲ በጣም ሴኪ የሆነ አካባቢ ነው። ለኢንቨስትመንት ብትፈልጉ አሊያም ደግሞ ለመኖሪያ ተመራጭ የሆነ አካባቢ ነው። ከሴፍቲ አንፃር አካባቢ ላይ ብዙ ኤምባሲዎች የሚገኙበት አካባቢ ነው። ስለዚህ ሴኪሪቲ የሚያጨናንቅ አይደለም። አብዛኛው ሰውም ተመራጭ የሚያደርገው ለዛ ነው። ለኢንቨስትመንትም ለአካባቢ ይባል እዛ አካባቢ ላይ የሚከራየው ሬንታል የሆነው በዶላር ነው ስለዚህ ለኢንቨስትመንትም ከተፈለገ ለኑሮት በጣም ተመራጭ የሆነ አካባቢ ነው። ግሪን ኤሪያም ተብሎ የሚጠራ አካባቢ ስለሆነ ማለት ነው። ያው የእኛ ሳይት ደግሞ የሚገኘው ከአፍሪካ ጽሕፈት ቤት ወይም ከአፍሪካ ሕብረት ፊት ለፊት ስለሆነ ለዲፕሎማት ተመራጭ ነው ብያቸዋለሁ። ገስት ሩሞች ለማድረግም በጣም ተመራጭ ያደርገዋል። አካባቢው ላይ የሚገኘው ሬንታል ይታወቃል በዶላር ስለሆነ፣ ስለዚህ ኢዝሊ ለማከራየትም ለገስት ሩሞችም ለመኖሪያም ተመራጭ ያደርገዋል። በተጨማሪ ደግሞ ያው ሳር ቤት መሀል ከተማ መባል ነው የሚታወቀው። በጣም ሴንተር የሆነ አካባቢ ነው። ለምንም አካባቢ ለመሄድ በጣም ቅርብና ለምንም አካባቢ ደግሞ አክሰስ ማድረግ የሚቻል አካባቢ ነው። ወደ ሜክሲኮም ወደ ለቡም ወደ ቦሌም ለመሄድ አቋራጭ መንገዶችንም የያዘ ስለሆነ ተመራጭ ያደርገዋል። የምናስገነባው አፓርትመንት ጂፕላስ 20 የሆነ ልግዠሪ የሚባል አፓርትመንት ነው፣ ወይም ዘመናዊ የሚሆን አፓርትመንት ነው። ለመኪና ማቆሚያ ሰፋፊ ሁለት የመኪና ማቆሚያ ቤዝመንት አለው። አካባቢ እንዳልኳቸው ቅድም ጥሩ የሆነ ቪ አለው፣ ስለዚህ ቴራስን አዘጋጅተናል። ሀበሻ ደግሞ በተፈጥሮ ፕሮግራሙ አያጣም። ለዛ ደግሞ ለአንዳንድ ፕሮግራም አዘጋጃ ለስብሰባ ሊሆን ይችላል፣ ለመሳሰሉት ኮሚናል ኤሪያዎችን አዘጋጅተን ላቸዋል። ስለዚህ ልግዠሪ በሚባል ደረጃ ነው ይህን አፓርትመንት እየገነባንላችሁ እንገኘው ያው እንግዲህ በአዲስ ነገር መተናል። ሳር ቤት ላይ ብለናቸዋል። ያ ደግሞ በአከፋፈሉ ነው። ሁሉን ያማከለ ሁሉንም የቤት ባለቤት ሳር ቤት ላይ ልናደርግ ነው። ይህን የሆነ አከፋፈል ይዘን የመጣ ነው። ባለ ሁለትና ባለ ሶስት መኝታ ክፍል ዘጠናና መቶ ሰላሳ ካሬዎች ነው ይዘን የመጣ ነው። ከዚህ በፊት እንደምታውቁት ሳር ቤት ላይ ሽያጭ ይዘን ቀርበን ነበር። ስልሳ አርባ በሚባል አከፋፈል ስልሳ ፐርሰንት ለከፈሉ ደንበኞች አርባ ፐርሰንት ሙሉ ለሙሉ ዲስካውንት እናደርግላቸው ነበረ። ያኔ ስንሸጥ ደግሞ ምናልባት መስከረም አካባቢ ነበር ያንን ሳይት ሽያጭ የደረስነው ግራውንድ ላይ ነበረ። አሁን ላይ ደግሞ በሚያስገርም ሁኔታ በጣም ጥራቱን በጠበቀና ዴቪ ታይሙን ባማከለ 12ኛ ወለል ይደርሰናል። እዛ ላይ የነበሩ ደንበኞች ይሄን ኦፈር ይዘንላቸው እንድንመጣ ፑሽ አድርገውን ኢንተረስትን ማሳይተውን ስለነበረ ነው ይሄን ወፈር ለ15 ቀን በሚቆይ ብቻ ይዘንላቸው የመጣ ነው። ያ ማለት 60% ተከፈሉ ደንበኞች 40%ቱን ኦፍ እናደረግላቸዋለን ማለት ነው። ስለዚህ በ60% አከፋፈል ሙሉ ቤቱን ኦን ማድረግ ትችላላችሁ ማለት ነው። ባለ 3 መኝታ ክፍል ወደ 13.9 ወይም 14 ሚሊዮን ብር አካባቢ የነበረው ነው፣ በ8.3 ሚሊዮን ብር ጠቅላላ ክፍያ እየሸጠ የምንገኘው። ሳርቤት ላይ በ8.3 ሚሊዮን ብር ጠቅላላ ክፍያ ባለ 3 መኝታ ክፍል ተጨማሪ የረዳት ወይም የሰራተኛ ክፍልን የያዘ መኝታ ክፍል ነው እየሸጠ የምንገኘው። ባለ ሁለት መኝታ ክፍሎችን ደግሞ 9.7 አካባቢ የነበረውን በ5.7 ሚሊዮን ብር ጠቅላላ ክፍያ ብቻ ነው እየሸጠ የምንገኘው። ባለሁለት መኝታ ክፍል እንኳን ሳር ቤት ላይ መሀል ከተማ ላይ አደለም፣ ወደ ጥግ አካባቢ ራሱ በእንደዚ ክፍያ እንደማይገኝ ሁላችንም እናውቀዋለን። ስለዚህ ለደንበኞቻችን በጣም ትልቅ ኦፈር ለ15 ቀን ብቻ የሚቆይ ትልቅ ኦፈር ነው ይዘን የመጣ ነው። ሁላችንም እንግዲህ በዲፕሎማቷ ሰፈር በሳር ቤት የቤት ባለቤት ልናረጋችሁ ነው። ጠቅላላ ክፍያውን መክፈል አንችልም ለምትወደ ደንበኞቻችን ይበዛብናል። ለምትወደ ደንበኞቻችን ደግሞ ባለ 3 መኝታ ክፍሎቹን 13.9 ሚሊዮን ብር ጠቅላላ ክፍያ የነበረውን በ1.3 ሚሊዮን ብር ቅድመ ክፍያ ብቻ ባለ 2 መኝታ ክፍሎቹን ደግሞ 9.6 ሚሊዮን ብር የነበረውን በ960 ሺህ ብር ቅድመ ክፍያ ብቻ የቤት ባለቤት መሆን ትችላላችሁ። ቀሪውን በግንባታ ሂደት 90 ፐርሰንቱን ሳትጨናነቁ ዘና ብላችሁ የምትከፍሉት ይሆናል ማለት ነው። ስለዚህ ይህን የመሰለ በሊግዠሪ አፓርትመንታችን ላይ በአምስት ነጥብ ሰባት ሚሊዮን ብር ጠቅላላ ክፍያ ባለ ሁለት መኝታ ክፍል በስምንት ነጥብ ሶስት ሚሊዮን ብር ጠቅላላ ክፍያ ባለ ሶስት መኝታ ክፍሎችን ፈጥነው የቤት ባለቤት ይሆኑ ማለት ነው። ይሄ ኦፈራችን የሚቆየው ከበዓል በኋላ ለተወሰነ ቀናቶች የሚቆይ ትልቅ ኦፈር ነው። በተጨማሪ ደግሞ ያው ቴምሪ ሴት የሚታወቀው ፒያሳ ላይ በሰፊው የንግድ ሱቆችን እየሸጥን በመገኘታችን ነው። አሁን ደግሞ የሶስተኛውና የመጨረሻውን እንዲሁም ደግሞ የከተማችንን ግዙፉን የንግድ ንግድ ማዕከል እዛው ፒያሳ አድዋ ዜሮ ዜሮ ፊት ለፊት ወይም ወደ ሀገር ፍቅር መውረጃው መንገድ ላይ ይዘን መምጣታችን ይታወቃል። ሰፊ የንግድ ቀጠና በመባል የሚታወቀው ፒያሳ ላይ ነው። ይህን ኦፈር ይዘን ላቸው የመጣ ነው። ሞር ደግሞ ኢንተረስትድ ወይም አሪፍ የሚያረጋው ምንድን ነው? እኛ ከምናስገነባው ሳይት ፊት ለፊት ላይ ትልቅ የመኪና ተርሚናል እየተገነባ ይገኛል። የመኪና ማቆሚያ በከተማችን ግዙፉን በአንዴ ከ1 ሺህ በላይ መኪኖች ማቆም የሚችለው ነው። ስለዚህ የንግድ ሱቁን ከነ ሙሉ ገበያው ነው እየሸጥንላችሁ የምንገኘው። እዚህ የንግድ ሱቃችን ላይ ከ3.9 ሚሊዮን ብር ጠቅላላ ክፍያ እስከ 7 ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት ትችላላችሁ። ወይም ደግሞ ከ900 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ባለቤት መሆን ትችላላችሁ። ጂ ፕላስ 5 የሆነች ሌክዠሪ በሚባል ደረጃ የሚገነባ የንግድ ማዕከላችን ስለሆነ እዚህ ጋርም ይህን ኦፕሽን ይዘላችሁ መተናል። ያው የንግድ ሱቃችን መጠሪያ የሚሆነው ጎልድ ሞል በመባል ነው። መጠሪያ የምናደረገው በአንድ ዓመት ከስር ስቶር የምናስረክባችሁ በከተማችን ግዙፉ በውጭ ስታንዳርድ የሚገነባት ትልቅ የንግድ ማዕከል ነው። ለምንም አይነት የንግድ ቀጠና በሆነችው ፒያሳሪ ነው። ለመርካቶም ቅርብነች እንደሚታወቀው ስለዚህ፣ በጣም ሰፊ ሌግዣሪ የሚባል የንግድ ማዕከል ስለሆነ ምንም ብትነግዱበት፣ ኢንቨስት እናርግበት ብትሉ፣ መልሰን እንሽጣው ብትሉ አትራፊ የምትሆኑበት ትልቅ ኦፕሽን ስለሆነ ይህም ኦፕሽን እንዳያመልጣችሁ የንግድ ሱቅ ባለቤትም ሆኑ እንዲሁም ተጨማሪ የመኖሪያ አፓርትመንቶችን በአዲስቷ ፒያሳ ዲሴ ገብረ ማርያም ፍሪድ ጀርባ በሶማሌ ተራ በሀያት የመሳሰሉት ቦታዎች ላይ ባለ አንድ እስከ ባለ ሶስት መኝታ ክፍሎችን ለሽያጭ ይዘን ቀርበንላቸዋል። እነዚህ ላይም ያው እንደሚታወቀው ትልቅ ዲስካውንት ነው ይዘን እየቀረብ ነው። 30 ፐርሰንት ጀምሮ ለሚከፍሉ ደንበኞች እስከ 25 ፐርሰንት ደስ የሚደርስ እውነተኛ ቅናሾችን አዘጋጅተንላቸዋል። ስለዚህ ከሳር ቤት በተጨማሪ እነዚህ አካባቢዎች ላይ የመኖሪያ አፓርትመንቶችን ስላለን ተመራጭ ያደርገናል። ያው እነዚህ ሳይቶቻችን ላይ ከ10 ፐርሰንት ቅድመ ክፍያ ጀምሮ ያ ማለት ከ670 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላላችሁ። 30 ፐርሰንት እና ከዛ በላይ ለምትከፍሉ ደንበኞቻችን ደግሞ ከከፈላችሁት ላይ 25 ፐርሰንት ትልቅ የሆነ ዲስካውንት እናቀርብላችኋለን። ስለዚህ እነዚህም አካባቢዎች ላይ ተመራጭ አድርጋችሁ የቤት ባለቤት መሆን ትችላላችሁ። እንግዲህ ሳይቱ እንደወደዳችሁ ተስፋ አደርጋለሁ። በወጣነው ሎኬሽንም በወጣነው ሞፈርም ደስተኛ እንደምትሆኑ በጣም እርግጠኛ ነን። ስለዚህ እነዚህ ቤቶች የመግዛት ፍላጎት ካላችሁ ፈጥናችሁ ደውሉልን። ታች በምናስቀምጠው ቁጥራችን በዋትስአፕ በቴሌግራም በቀጥታ ስልክ እየደውላችሁ እኛን ማግኘት ይችላላችሁ። እናመሰግናለን። መልካም በዓል።